አብዛኛው ኢትዮጵያዊ ሪኮመንድ ከሚደረገው የጨው መጠን በላይ እንደሚመገብ ያውቃሉ። እንግዲህ ደብሊው ኤች ኦ ሪኮመንድ የሚያደርገው የጨው መጠን ከአምስት ግራም በታች ነው። ነገር ግን ኦን አቨሬጅ እያንዳንዱ ኢትዮጵያዊ የሚመገበው የጨው መጠን ከ8 ነጥብ 3 ግራም በላይ ነው። ይሄ ማለት ኦልሞስት ደብል ማለት ነው፣ ወይም እጥፍ ማለት ነው። ሶ ምግቦቻችንን በምንመለከትበት ጊዜ አብዛኛው ምግቦቻችን ላይ የጨው ይጨመራል፣ ለማጣፈጫነት ማለት ነው። አንዳንድ ጊዜም ደግሞ ከሚያስፈልገው በላይ ጨው መጨመራል። ሶ ዴይሊ የምንመገባቸውን ምግቦች እነፍርፍር መጥቀስ ይቻላል። እንጀራ፣ ዳቦ፣ ክትፎ ማንሳት ይቻላል፣ ጥብስ። በነዚህ ምግቦችም ላይ ብዙ የጨው ኮንቴንት አለ። ሶ ከዛም ባለፈም ደግሞ ኦልሬዲ የሚዘጋጁ ምግቦች የተቀመሙ ምግቦችንም ማንሳት እንችላለን። አይብ ንጥር ቅቤን ማንሳት ይቻላል። በርበሬ፣ ሚጥሚጣ እነዚህ ማጣፈጫዎችንም መጥቀስ እንችላለን። ብዙ የጨው ኮንቴንት ይጨመርባቸዋል። ሶ ከዚያ ባለፈም ደግሞ የተዘጋጁ ምግቦችም እንደነ የተለያዩ አይነት የፓስታ አይነቶች ኑድልስ ማንሳት ይቻላል። እነዚህም ውስጥ የጨው ኮንቴንት አለ ሶ ፋስት ፉዶችን በምንመለከትበት ጊዜ በተለይ በከተማ አካባቢ የሚዘወተሩ እነ ፒዛ፣ በርገር የተለያዩ አይነት የቺፕስ አይነቶችንም ስንመለከት ብዙ የጨው ኮንቴንት እንዳለ ማስተዋል እንችላለን። ተዘጋጅቶ የሚቀርቡ የተለያዩ አይነት ስናኮችን፣ ብስኩቶች፣ ኩኪስ፣ ኬኮችን ማንሳትም ይቻላል። በእነዚህም ውስጥ የጨው ኮንቴንት በዝቶ ይታያል። ሶ ሪኮመንዴሽኑን እንግዲህ ለመከተል ወይም ደግሞ የጨው መጠንን ለመቀነስ ምን ማድረግ አለብን የሚለውን ስንመለከት በዋናነት ምግብን በቤት ማብሰል፣ በቤት በምናበስልበት ጊዜ ጥንቃቄን ማድረግ ያስፈልጋል ስለ ጨው። ከዚያ ባለፈም ደግሞ በተቻለ መጠን ምግቦችን በምንገዛበትም ጊዜ በምንበላበትም ጊዜ ስለ ጨው ኮንቴንታቸው ማሰብ ማየት ያስፈልጋል ማለት ነው።